ሰላም ተነስተልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ትናንት ምሽት የሻቢያ ጄኔራሎችና በዶክተር ደብረ ጽዮን ገብረ ሚካኤል የሚደገፉ ጄኔራሎች በራማ ተገናኝተው እንደነበረ መረጃዎች መውጣታቸውን ዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን የመቀሌ ከተማ አመራሮች አባላትንና የመቶ አራት ነጥብ አራት የመቀሌ ፌም ሬዲዮ ጣቢያን በቁጥጥር ስር እንዳዋለ መገለጹ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በብርቱ ህመም ላይ እንደሆኑና ሆስፒታል እንደገቡ መረጃዎች መውጣታቸውን፣ አቶ ጌታቸው ርዳ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ሲሉም ተናግረዋል። አቶ ጌታቸው ረዳ አሁን ባለው ሁኔታ በትግራይ ይፋ መፈንቅለ መንግስት ስራ እየተሰራ ነው በማለትም አቶ ጌታቸው ረዳ ገልጸዋል። ክቡራትና ክቡራን፣ የኢትዮ ሚዲያ ማዕከል ቤተሰቦች፣ እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያው መረጃችን ስናልፍ የትግራይ ትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ህገ ወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ በዛሬው ዕለት በአዲስ አበባ መግለጫ ሰጥተዋል። አቶ ጌታቸው ረዳ በመግለጫቸው ከትግራይ ክልል ትርምስ እናተርፋለን የሚሉ ብዙ አካላት አሉ ያሉ ሲሆን ከዚህም ውስጥ የኤርትራ መንግስት አንዱ ነው ብለዋል። የኤርትራ መንግስት ከፌዴራል መንግስት ጋር ቅራኔ ውስጥ የገባው ትግራይን ከካርታ ውስጥ ለማጥፋት ሲደረግ የነበረው ጦርነቱ በስምምነት በመቆሙ ነው፣ ሲሉም አቶ ጌታቸው ርዳ ተናግረዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አልያም ማርያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። ከዚህ በተጨማሪም በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለትም በመግለጫቸው ላይ ጠቅሰዋል። አቶ ጌታቸው በመግለጫቸው አቸው አክለውም አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ብለዋል። አቶ ጌታቸው ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን የጊዜያዊ አስተዳደሩን በኃይል በመንጠቅ ስልጣንን ለመቆጣጠር ያለውን ፍላጎት ለማሳካት እየተንቀሳቀሰ መሆኑን ገልጸዋል። ህጋዊ ተቀባይነት ያጣው የህወሓት ቡድን በቀበሌ ወረዳና ዞን የቢሮዎችን ማተም በህገወጥ መንገድ እየነጠቀ እንደሚገኝም አመልክተዋል። አቶ ጌታቸው አክለውም አሁን ባለው ሁኔታ ጊዜያዊ አስተዳደሩ ለፌዴራል መንግስት አልቃ እንዲገባ ይፋዊ ጥያቄ አላቀረበም ሲሉም ተናግረዋል። ጊዜያዊ አስተዳደሩ በፌዴራል መንግስቱና በህወሓት መካከል የተቋቋመ ነው ያሉት አቶ ጌታቸው ጊዜያዊ አስተዳደሩ አደጋ ላይ ሲወድቅና ሲፈርስ የፌዴራል መንግስቱ ቆሞ ማየት የለበትም፣ እርምጃ የመውሰድ ኃላፊነት አለበት ብለዋል። አቶ ጌታቸው በአሁኑ ሰዓት ጦርነት ለማስቆም የፌዴራል መንግስቱ ከማንም በላይ ኃላፊነት አለበት ሲሉም ተናግረዋል። በተለይም የፕሪቶሪያው የሰላም ስምምነት በአስተማማኝ ሁኔታ በሁሉም ወገን እንዲተገበር እንዲሰራም አጽንኦት ሰጥተዋል። ትግራይ ክልልን ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው የህወሓት ቡድን ከድርጊቱ ሊቆጠብ እንደሚገባም አሳስበዋል። ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስትና ዓለም አቀፉ ማህበረሰብ የበኩላቸውን ሚና እንዲወጡም ጠይቀዋል። ርዕሰ መስተዳድሩ የትግራይ ክልል ጊዜያዊ አስተዳደር በትናንትናው እለት በክልሉ ባለው ወቅታዊ ሁኔታ ዙሪያ በወጣው መግለጫ የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት መጠየቁ የሚታወስ። አስተዳደሩ በትናንቱ መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ ተዋላቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይ ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገ ባል ሲልም ጠይቋል። ይህንን ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ብሔራዊ ክህደት ተፈጽሞብናል ሲል ጊዜያዊ አስተዳደሩን ከሷል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን በዶክተር ደብረጽዮን የሚመራው ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ በፍጹም ተቀባይነት የለውም ሲልም ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ክልል ወዴት እየሄደ ነው ተብለው ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱም ትግራይ ክልል ሰላም ከማን በላይ የሚገባው ህዝብ ነው ብለን እናምናለን ብለዋል። ማንንም የኢትዮጵያ ክፍል ሰላም እአንፈልግም አንፈልግም ያለፉት አራት ዓመታት ከፍተኛ የሆነ ስቃይ ውስጥ ያሳለፍነው ህዝብ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው ሲሉም ገልጸዋል። በዚህም ህዝቡ ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በውጉ መታየት እንዳለባቸው አሳስበዋል። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል፣ መማር ይፈልጋል፣ ማድረግ ይፈልጋል፣ ሀብትን ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረውን ሰላም ሁሉን አቅም ተጠቅሞ ማቆየት ይፈልጋል ሲሉም አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው መንግስት በራሱ ተሳትፎ የተቋቋመ አስተዳደር አደጋ ላይ ሲወድቅ አደጋውን የመቀልበስ ግዴታ እንዳለበትም ጠቁሟል። አቶ ጌታቸው ረዳ የትግራይ ክልል ወቅታዊ ሁኔታን አስመልክቶ ከፌዴራል መንግስቱ ጋር ለመወያየት አዲስ አበባ የገቡ ሲሆን በዛሬ እለትም በሸራተን አዲስ ሆቴል ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም ከፌዴራል መንግስት አልቃ ገብነት ጋር በተያዘ ጣልቃ እንዲገባ ያቀረብነው መደበኛ ጥያቄ የለም ሲሉ ነው የተናገሩት። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ ትግራይ አካባቢዎች እስከ ቅርብ ጊዜ የነበረው የፌዴራል ኃይል የለም ያሉት አቶ ጌታቸው ጊዜያዊ አስተዳደሩ በሚቆጣጠራቸው አካባቢዎች ላይ የነበረው ኃይሉ ከአካባቢዎቹ በቅርብ ጊዜያት ውስጥ ወጥተዋል ሲሉም ተናግረዋል። በክልሉ የተፈጠሩ ችግሮች እንዳሉ ገልጸው በአሁኑ ሰዓት ትግራይ ውስጥ የተፈጠሩ ቀውሶች አንድ የህግ ተቀባይነት ያጣ የህወሓት አንጃ ጉባኤ አድርግ ያሉ ስላለ ደጋፊዎች ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው ሲሉ ነው አቶ ጌታቸው ረዳ የተናገሩት። ይህንን ስርዓት ለማስያዝ በሚደረገው እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጥ ያለውን አቅም ለመጠቀም የሚያስችለውን እድል ነው እየተነፈገ የመጣው ሲሉም ገልጸዋል። በዚህ ሰዓት የፌዴራል መንግስቱ ይህንን ለማረም አግባብነት ያላቸው እርምጃዎችን መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያል አይደለም ያሉት ፕሬዚዳንቱ፣ አሁን እየተደረገ ባለው እንቅስቃሴ ወደ ጦርነት የሚያንዣብበውን ሂደት ለማስቀረት የሚችል ሁሉንም አይነት እርምጃ መውሰድ አለበት ብለን እናምናለን ብለዋል። እኔ እንደ ጊዜያዊ አስተዳደሩ ዋነኛው ራስ ምታቴ በአንድም ሆነ በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበትን ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መዋጋት አይደለም ሲሉም በመግለጫቸው ተናግረዋል። ነገር ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሆነ ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የእኔ ግብዣ ያስፈልገዋል የሚል እምነት የለኝም ብለዋል። ምክንያቱም ይህ ጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው ያሉም ሲሆን፣ ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር በሆነው ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከያ ግዴታ እንዳለበትም ጠቁሟል። አክለውም እንደተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው፣ አሁን ጥራችን ውጭ የሆኑ ያሉት በማለት ስለዚህ የታጠቀው ሰራዊት ስርዓት ባለው መደራጀት አለበት፣ በአንድ ክልልም ከአንድ በላይ ሀይል መኖር አይገባም ሲሉ ገልጸዋል። አቶ ጌታቸው በመግለጫቸው የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለመሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም በትግራይ ውስጥ አለ፣ ይሄ የሰራዊት አቅም በሙሉ አይደለም የጥፋት እንቅስቃሴ ውስጥ ገብቶ ያለው ብለዋል። ይህንንም ሲያብራሩ በተወሰነ ደረጃ ጉባኤ አድርግ ያለው ከሚለው ቡድን ጋር የተሻለ የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ሀይል በእንደዚህ አይነቱ ለሚካሄዱ የመረበሽ እንቅስቃሴዎች ውስጥ እንዲገባ በማድረግ የፈጠሩት ነው ሲሉ ተናግረዋል። ስለዚህ እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለበት፣ እንዲሁም ሌሎች ጥራቶች ገብተው ይህን ሊጠቀሙበት የሚችል እድል መከልከል ስላለበት ፌዴራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት አለበት የሚል እምነት አለኝ ብለዋል። ይህ በቂ የሚባሉ ድጋፍ ሰራዊት ማስፈር ሊሆን እንደሚችል ጠቁሞም የኢትዮ ኤርትራ ድንበር ወይም ኢትዮ ሱዳን ድንበርን ለማስጠበቅ የሚያስችል ኃላፊነት የእኔ ጥሪ አስፈልገውም። የፌዴራሉ መንግስት የመከላከያ ካምፖች አሉ። ትግራይ ውስጥ የመከላከያ ካምፖችን ለመረከብ የእኔ ፍቃድም ሆነ ጥሪ አያስፈልገውም ሲሉ ገልጸዋል። ስለዚህ አሁን ያቀረብነው መደበኛ ጥያቄ የለም የምንልበት ምክንያት ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለውን ጥያቄ እኛ የምናቀርበው ብቻ ሳይሆን የፌዴራል መንግስቱን በቁም ነገር ወስዱ መሟላት ያለባቸውንና በተደጋጋሚ የምነሱ ጉዳዮችን ማስፈጸም መቻል አለበት ሲሉም አሳስበዋል። አቶ ጌታቸው በመግለጫው አክለው ም አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማተም መንጠቅ፣ ቢሮዎችን ሰብረው መግባት የሚባሉት ሙሉ ለሙሉ ህገወጥና ትግራይ ነው ወደ ሌላ የከፋ የእርስ በርስ ግጭት ውስጥ የሚከት መሆኑን በተግባር እየታየ ነው ሲሉ ተናግሯል። ስለዚህ ግልጽ ጥያቄ ማቅረብና ያለማቅረብ ዳይ አይደለም። የጊዜያዊ አስተዳደሩ ግን እንደተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱ አካል ተደርጎ መወሰድ አለበት ብለዋል። የዶክተር ደብረጽዮን ገብረ ሚካኤል ቡድንም የ104.4 የመቀሌ ፌም ሬዲዮ ጣቢያን እንደ ተቆጣጠሩ ና የመቀሌ ከተማ አመራሮች አባላትንም በቁጥጥር ስር እንዳዋሏቸው ተሰምተዋል። አመራሮቹ በሰራዊቱ ታጅበው ሬዲዮ ጣቢያውን እንደ ተቆጣጠሩ ተነግሯል። ምናልባትም በቀጣይ ደግሞ የድምፅ ወያኔ ና ትግራይ ቴሌቪዥን ሚዲያዎች ሊያዙ እንደሚችሉ መረጃዎች ወጥተዋል። መገናኛ ብዙሀኑ ዛሬ ከአዲስ አበባ የተሰጠውን የጊዜ አብያ ፕሬዚዳንት አቶ ጌታቸው ረዳን መግለጫ እስካሁን አላስተላለፉም። ይህ በእንዲህ እንዳለ ደግሞ ትናንት ምሽት ሻቢያ ጄኔራሎች ና በደብረጽዮን ገብረ ሚካኤል የሚደገፉት ጄኔራሎች በራማ ተገናኝተው እንደነበር ለመረጃው ቅርበት ያላቸው ሰዎች ገልጸዋል ሲል አዩዘ አበሻ ዘግቧል። የኤርትራ ጄኔራሎች እናንተ እኮ የነገራችሁን 274ሺ ወታደር እንዳለ ነው፣ አሁን ግን ሀያ ሺ እንኳን አይሞሉም የሚል ጥያቄ ለህወሓት ጄኔራሎች አቅርቦ የተነጋገሩ ሲሆን የህወሓት ጄኔራሎች ብዙ ወጣቶች ስላሉ ግዳጅ እንይዛለን የሚል ሀሳብ አቅርበዋል ተብሏል። ኤርትራ የተበተኑትን ታጋይ ወታደሮችንና ከ15 አመት በላይ የሆናቸውን ወጣቶች ወደ ሳዋ ማሰልጠኛ እንደላከች ወታደሮችም ተገልጿል። የህወሓት ጀነራሎች በርካታ ወጣቶችን ለወታደራዊ ስልጠና ለማዘጋጀት ተልእኮ ይዘው ወደ መቀሌ ተመልሰዋል ሲሉም ለመረጃው ቅርበት ያላቸው ሰዎች ገልጸዋል ሲል አዩዛ በሻ ዘግቧል። ወደ ቀጣይ መረጃችን ስናልፍ ጀነራል አባው ታደሰ በጠና ታሟል ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አባው ታደሰ በብርቱ ህመም ላይ መሆናቸውን ኢትዮ 251 ሚዲያ ዘግቧል። በጡረታ ተሰናብተው የትግራይን ጦርነት ተከትሎ የተመለሱትና የሙሉ ጀነራልነት ማዕረግ የተሰጣቸው ጀነራል አባው ታደሰ በአማራ ክልል ባለው ጦር ጦርነት ላለፉት 18 ወራት እየመሩ እንደነበርም ይታወቃል። ጄኔራል አባው ታደሰ ወደ ጊዜያዊ ማዘዣቸው የጎንደሩ ጎሃ ሆቴል ተመልሰው ብዙም ሳይቆዩ በመታመማቸው ምክንያት በከፍተኛ የሕክምና ክትል ላይ እንደሚገኙም ተገልጿል። ለወትሮ ወደ አማራ ክልል የሚመላለሱ አመራሮችን በመቀበል የሚታወቁት ጄኔራል አባው ታደሰ ምክትል ጠቅላይ ሚኒስትሩን ከቀናት በፊት ሳይቀበሏቸው ቀርተዋል። በተደጋጋሚም አልታዩም ሲሉ ኢትዮ 251 ሚዲያ ዘግቧል።